አትሳብ በዘፈን ባለፈውም ነግሬያችኋለሁ። አሁን ዘፈን ይስብሃል፣ እንዴት እንዴት እንትላል። እንደገና ይሄ እንዴት እነሱ ራሱ ደክሟቸው እንዴት ስናገኛቸው እንደሚያለቅሱ ብታዩ? አንድ ቀን ወጣለሁ የእግዚአብሔር ሰው ፈጣሪ ይረዳኛል እያሉ ከአሁን ስል የምናደርግ ምን ጻልላቸው። ስንት ዘፋኞች አሉ መሰለ። አትሳብ ክቡር ነው፣ አንተ ጋር አትቀላውጥ። ትሪ በጮኸ ቁጥር ሆዳ ይደንግጥ። ጠግበሃል ክርስቶስን የሚባል በልተ ሌላ እኛ ሊስበን አቅምም ማንዴትም የላቸውም። ኃይል የላቸውም። ከኔ ጋር ናችሁ። ኃይል የላቸውም። ኃይል እግዚአብሔር ነው። ኃይል የእኛ ሆኗል። እንግዲያውስ በመንፈሳዊ ሕይወታችሁ ተጠብቃችሁ ተቀድሳችሁ እንድትቀሩ የነበራችሁበትን ሳትረሱ የተገለጠላችሁ ላይ ቆማችሁ ተቀድሳችሁ የቀራችሁበትን ቃል ይዛችሁ በእግዚአብሔር ቤት ዓለማዊነትን በመኖር እየሞገታችሁ ይቻለም አልተገባቸውም እና ሚል ቃል አለ በዋሻ በበራ ተንከራ አልተገባች